የተኛውን ፍቅሬን ቀስቅሹው፣ ድል ይንሳ ልማል፣ በማተብሽ ማፍቀሬም ድል ይንሳ ኤደን አንቺን ብዬ ኤደን አንቺን ብዬ ልማል ባንደበቴ ጉልበቴም ይብረክረክ ይርመስመስ ጅማቴ በልቤ ዙፋን ላይ ስምሽን አርማ አድርጌ ልስገድ ለክብርሽ ስል ድጌና ደግድጌ በየቤተ እምነቱ ልጸሊ በስምሽ ለሀበሻነትሽ ለጥቁር ቀለምሽ። ነዳያን ይነሱ የትም የወደቁ ስለ ስምሽ ብለው ምጽዋት ይጠይቁ። የተጠበጠበ የተፋበት ውሉ የተተበተበ የጠፋበት ውሉ በስምሽ ይታረቅ የተጣላ ሁሉ። አረንጓዴ ቢጫ ቀይ ሰንደቅ ሰቅሎ ይዘምር መንፈሴ ሁሌ ማንችን ብሎ በመንፈስ የጸላት ሕጉኑ ይታተም ስሟም ተቀይሮ ባንቺ ይጠራ ዓለም ያሬድ ከመቃብር ሰጥቶኝ አዲስ ዜማ ለስምሽ መስዋዕት አዲስ ዜማ ልስማ በዳዊት በገና በዝራማ ሲንቆ ይዘምር ልሳኔ ሁሌም ብላንቺ ታጥቆ በድንግሉ ልቤ ስምሽ ባረፈበት ምላሴ ይነቀስ ሁሌ አንቺን ለመጥራት ለጥቁር ውበትሽ ኤደን ሸኔ አበሻ አቀርባለሁ ነፍሴን ለክብርሽ የእጅ መንሻ የጠላትን አንገት ያስደፋ ወታደር ይጠራ በስምሽ ሁሌም ላንቺ ክብር የህልም ሀገራችን የነፍሳችን ገዳም የውበት ፈርጥነሽ የምስራቋ ልባም የፍቅር ወይንነሽ የገሊላ ገንቦ የጥምቀት በረከት የተስፋችን ችቦ የሀበሻ ሞሰብ የፍቅር አዳራሽ የአዳም ተስፋ ገነት የጀግንነት ገዳም የምራ ጎንብሽ ልንገርሽ የውነጥግ በቃል ያጸናሁት የዘወትር ጸሎት፣ የህሌና ህግ ያልተፈታ ቅኔ የአለሜ መቀነት ኢትዮጵያ ለመንሽ፣ ያልተፈታ ቅኔ የኔ ሰምና ወርቅ ሙቼ ነው የምወድሽ፣ የኔ ሰምና ወርቅ ሙቼ ነው የምወድሽ። አመሰግናለሁ። በእውነት ትልቅ ጆሮ ነው የሰጠሽኝ። በጣም ጉበዝ ነው እውነት እውነት የምርት አለም ት በጣም እ ለእኔ አይደለም ለማንም አልተነበበም ። ለመጽሐፍ የተዘጋጀ ግጥም ነው፣ ግን ለመጀመሪያ ጊዜ ወደ ሰው ጀሮ የደረሰው ለአንቺ ነው። ያው ብዙ ሰው እየሰማን ቢሆንም እዚህ መሀል ከኤዲቲንግ እየተደረገ ካለ ጽሑፍ ውስጥ ተነስቶ ለአንቺ ነው የተነበበው እና አንቺ በእውነት እድለኛ ነሽ በእኔ በኩል ለመጀመሪያ ጊዜ በቅርቤ ላለ ሰው እንኳን አላስገመገምኩት ም እኔ ነው ዲት እያደረኩ ያለና ደስ ብሎኛል ለመወደው ሰው ነው ያነበብኩት በጣም ነው የማመሰግነው በጣም ማለት ነው እውነት በጣም እድለኛ ነኝ እግዚአብሔር በምናብ ያለሽ በቃ ባነብላት ብዬ የማስባት አይነት ሰው ለፍቅረኛ ለእናት ለሀገር ለምታደንቂ ሰው የተጻፈ ነው እንጂ ስፔሲፊክ ለሆነ አይደለም። ረዙማውት እንደ ግዴታ ነበር እና በጣም አመሰግናለሁ። ኤደን ፊልሞችሽን ደጋግሜ እያየሁ እያደነኩ ሰይፉ ላይ ስትቀርቢ ደጋግሜ ቀለም መጠየቅ አዎችሽን በቅርቡ የማሰባሰብ ዘመቻውን ምናምን ሳይ እንደዚህ ወፍረሽ ወልዳዮች ምናምን ሁሉ ሳይ ኦ ማይጋድ ሰው እንዴት ነው የሚለወጠው? ምናምን እያልኩ እያየሁ ነበር እና ኦንቢሃፍ ኦፍ ሚ ቬሪ ሃፒ ቱ ሲ ሰች ላይፍ ፐርሰን በጣም ቴንክ ዩ ሶ ማች። በጣም ነው የማመሰግነው እግዚአብሔርን። ካርድ ሽልማት አለክ። ስልክህን ላክልኝ። ስምማን ስሜ አማረ ይባላል። ናይስ ቱ ሚት ዩ አማረ፣ በጣም ደስ ብሎኛል። አመሰግናለሁ። ላክልኝ፣ እሺ ስልክህን እልካለሁ። ጥያቄዎችሽን አንድ ድል ልሞክርና እወጣለሁ፣ ጊዜ ላለመውሰድ አንድ ጥያቄ ስ እልካለሁ። ካርድ አደራ መልሼ የምደውልበት ነው።